እኔ ዶክተር ራጋቬንድራ ኮስጂ ነኝ በአፖሎ ሆስፒታል ጁቢሊ ሂልስ ሃይድራባድ ውስጥ የሚሰሩ ከፍተኛ ሙያ ያላቸው ማይክሮሰርጂካል አንድሮሎጂስት ዩሮሎጂስት እና የወሲብ ህክምና ስፔሻሊስት ነኝ። አሁን ስለ ኤፒዲዲማል ሲስት ለእርስዎ አስረዳለሁ። ኤፒዲዲማል ሲስት ማንድ ነው? ኤፒዲዲማል ሲስት በአንዱ ወንድ ወላጅ ዙሪያ ወይም በወንድ ወላጅ ኋላ በኤፒዲዲሚስ ውስጥ የሚገኝ በፈሳሽ የተሞላ ቦታ ነው። ይህም በስክሮተም ውስጥ የሚገኙ ሁሉም ይዞታዎች ውስጥ አንዱ ነው። እንግዲኛ ይህ መቼ የተለመደ ነው? በመካከለኛው ዕድሜ ቡድን ከ20 እስከ 40 ዓመት ዕድሜ መካከል የተለመደ ነው። በሕፃናት ውስጥ ግን በጣም አስቸጋሪ ነው። ስለ ኤፒዲዲማል ሲስት ልትጨነቁ ያስፈልጋል? አብዛኛው ጊዜ እነዚህ የፔዴደማያው ካስትስ በተፈጥሯቸው ደህና ናቸው፣ ይህም ማለት እነዚህ ካንሰር የማይሆኑ ናቸው። ስለ እነዚህ ሲስቶች ልትጨነቁ አያስፈልግም። እንግዲኛ እነዚህን ሲስቶች እንዴት ማወቅ እንችላለን? አንዳንድ ጊዜ በጣም ትንሽ ሲስት ካለ ይህን ሲስት በድንገት የሚደረግ የአካል ምርመራ ላይ ወይም ለሌላ ምክንያት የስክሮታል አልትራሳውንድ ሲደርስበት ማግኘት እንችላለን። አንዳንድ ጊዜ በራስ ምርመራ ላይ ወይም ሲስቱ በጣም ትልቅ ሲሆን በስክሮታል ውስጥ የተለየ ጥቅል ማግኘት ትችላለህ። እነዚህ የምንገናኝበት የተለመዱ ነገሮች ናቸው፣ የተለመዱ ቦታዎች ናቸው። ነገር ግን ለዚህ የኤፒዲዲማል ሲስት ዶክተርን መጠየቅ መቼ ነው? ሲስቱ በጣም ትልቅ ከሆነ ከእርስዎ ጋር የሚያስቸግር ከሆነ የስክሮታል ህመም ወይም በምርመራ ላይ ትንሽ ህመም ከተገኘ፣ እነዚህ የዶክተር ማግኘት ያስፈልጉበት ሁኔታዎች ናቸው። እንግዲህ እነዚህን የታመመውን በምን መንገድ እንቀናበራለን? ሲስቱ በጣም ትንሽ ከሆነ ምንም ማድረግ አይደለብዎትም። በተጨማሪም በየስድስት ወራት ወይም በአንድ ዓመት በተደጋጋሚ እንዲታዩ ይገባዋል፣ ሲስቱ እየበዛ ነው ወይስ የቆመ ነው ብለው ለማወቅ እንግዲህ ሲስቱ ምልክቶችን ከሚያሳይ ከሚያበዛውት በታላቅ ሲስት ከሆነ በዚህ ሁኔታ ምርጥ የሆነው የሚሰጠው ህክምና በማይክሮሰርጂካል መንገድ የኤፒዲዲማል ሲስት ማስወገጃ ነው። ይህን የኤፒዲዲማል ሲስት ሲስቴክቶሚ ብለን እንጠራዋለን። ሌላ አማራጭ ደግሞ አንዳንድ ጊዜ የፈሳሽ መውጣት ሊደረግበት ይችላል። ነገር ግን ይህ ጊዜያዊ ነው። ሲስቱ እንደገና ይመለሳል፣ ፈሳሹም እንደገና ይሰበሳል። አንዳንድ ሰዎች ስክለሮቴራፒ ሊያስተውሉ ይችላሉ፣ ግን ይህ በትክክል የሆነ ህክምና አይደለም። ምክንያቱም ስክለሮቴራፒ ሲደረግ የኤፒዲሚስን ጉዳት ሊያስከትል ይችላል። እንግዲህ የኤፒዲማልሲስት ወደ መውለድ ችግር ሊያመጣ ይችላል። በብዙ የህክምና ተቀባዮች ዘንድ የኤፒዲማልሲስቶች አደገኛ አይደሉም። ምናልባት ምንም የመውለድ ችግር ሊያመጡ አይችሉም። የተለየ አይነት ሲስቶች አሉ፣ እኛ የምንጠራቸው ስፔርማቶሲቭ ተብለው ይታወቃሉ። ይህ ውስጡ የስፔርም ሲገኝበት የኤፒዲማል ሲስት አይነት ሲሆን አንዳንድ ጊዜ መዘግየት ሊያስከትል ይችላል። ከዚህ በተጨማሪ በራሱ የኤፒዲማል ሲስት ከመውለድ ችግሮች ጋር ምንም ግንኙነት የለውም። እንግዲህ የኤፒዲማል ሲስት ምንም የወሲብ ችግር ሊያመጣ ይችላልን? አይደለም። ሌላ ጥያቄ፣ የኤፒዲማል ሲስት የአንደኛ ወንድንባ ካንሰር ነው? አይደለም። ይህም በግልጽ ሁኔታ ይታወቃል። የኤፒዲማል ሲስቶች አደገኛ አይደሉም፣ ምንም ለመጨነቅ አይችሉም። ነገር ግን ሲስቱ በጣም ትልቅ ሆኖ ከተጎዳን ቢሆን ለተጨማሪ ጥናት ዩሮሎጂስት ወይም አንድሮሎጂስትን መጎብኘት ይገባዋል። አመሰግናለሁ። ጥሩ ነው።